ሰላም ዛሬ በሌላ ቪዲዮ ትችላችኋለሁ። በዛሬ ቪዲዮ ባለፈው ሳምንት ካስታወሳችሁ ጃኒ እናቱ ተቀብሏል። በዚህኛው ሳምንት ደግሞ እኔ አጎቴ መጥቷል። ያው መቀበል አልችልም፣ ምክንያቱም መቀረጽ አልፈለገም ነበር ሲገባ። ግን ዛሬ በቅዱስ ካር ሬንታል ስፖንሰርነት ወደ አዳማ ልንሄድ ነው። ማለት መኪናችን ይዘን ማለት፣ ባለፈው ያው በዛ ስለምንል ትልቁ መኪና ይዘን ነበር፣ ልንሄድ ነው

አጋዝ አጎታችን ጋር ደርሰናል። ሻንጣ ነው አወርድና ወደ ቤንዚን ፍለጋን ያለ ማለት ነው። ቤንዚን እና ናፍጣ የለም። ሰፈራችን አርፈን ነበር። ሰላም ፋሚሊ፣ እንዴት ናችሁ? ተመልሼ መጥቻለሁ። ከመግባት ወደ ምግብ ፌስታል ስለተከለከለ ፌስታል አይገባ። በቃ በሰላም ግባ እንግዲህ የዛሬ የሶስት ዓመት ሰው ይበለት ፈጣሪ። በሰላም ወስዶ ገልብጦ አሜሪካ አሜሪካ ፍልግ። አሁን ምንሄደው ወደ ማዲያ ነው

ማን ለካ እነዚህ ያው ስጀምር ማደያ ሰዎች ባለጌዎች ናቸው። ይቀፋፈሉና ታክሲዎችን ያስገባሉ ማለት ነው። ከኛ አስቀደመው ግን ያው እኛ ከኋላ ሁለት ነበረ። እኛ ቀዳም ከኋላ ግን የማይሆን ቃል ተናገረ ነው

አ ጉዞ ወደ አጎቴ ወዴት ምን ይለው? አጠቃላይ የተጀመረ ከተማ ይመስላል አ

ረጋ ብለን የተጫወተን የመጣን ማለት ነው። ምንም የሚያስቆምን ነገር የለም። የቆምን እየገዛን ፈታ ብለን ነው የምንሄደው። እንደምታየው የትራንስፖርት ቢሆን ኖሮ ይሄኔ እንኳን ልቆም የት እንደምትሄደ ማታውቀም ነበር። ገብቷል። ከውጭ የሚመጡ ሰዎች እዚህም ሀገር ውስጥ መኪና መፈለጉ ከሆነ አሁንም ቅዱስ ቱር ኢን ካር ሪንታል ታጋደውላችሁ። እንደዚህ መኪና ይዛችሁ እንደፈለጋችሁ፣ ያው እየተጫወቱ እያመረጡ ነው።

ፈጠነ የሚል አለብን ቀጥ ምሽት ጉዞ ጥሩ ያ ምንም ከዚህ በኋላ እናንተንም ማጓጓት እንዳይሆንብኝ፣ ገባህ ሌላ ቪዲዮ

ከዛ ከታች ደግሞ ካራሜል ምድር ይባላል። ያለው ሶት ብዛት አትጠይቅም። በጣም ውስጥ ምናምን የለ

ከዚህ አነስ ያሉ መኪኖች አሉ። ከፈለጋችሁ እነ ዲዛይን ምናምን አሉ። ደውላችሁ ጠይቁ። የምፈልጉትን መኪና ጠይቋቸው። ካላቸው ይሰጧቸዋል። ከሌላቸው ደግሞ ያላቸው መኪኖች ይነግሯቸዋል። ከዛ በኋላ ከዛ ውስጥ የተመቻቸው መምረጥ ነው። ዋጋው ፊክስር ነው። ደግነቱ ከሰው ከሰው ምናምን ይ የምትቀቡት ነገር አይደለም። ሴኩር ነው፣ ድርጅት ነው። ምን አይነት ችግር ቢመጣ ሁሉ ነገር በህግ ነው የሚሄደው። በትክክል ነው የሚሄደው፣ ማለት በህጋዊ መንኩ ማለት ነው። ሶ ያ ቅዱስ ካሬንታል ይህን ስፖንሰር ስላረከድ እናመሰግናለን ይመቻችሁ ቻው